ጨረሳችሁ? አዎ ጨረስን። አባዬ እና ወደ ቤት እንሂድ። ሰላም ይሄ እናትዬስ? እናትሽ ወደ ቤት ሄዳለች። ሰላም ግን ከሆስፒታል ውጭ ሄዳለች? እንደሱ ከሆነ እናንተም ወደ ቤት ሄዱ። በቃ አንቺስ? አባት የዚህ ሆስፒታል ነው። ሕክምናውን እየተከታተለ ያለው እዚህ መቆየት አለብኝ። ከሆነ ጥሩ። አንድ ጊዜ ብቻሽን ማናገር እችላለሁ? ችግር አለው? ይቅርታ አንድ ጊዜ ወጣ ብለሽ ትጠብቂኝ። ይህን ያህል ከባድ ነገር ነው የምታወሩት? ብዙ አልቆይም። ሰላምን ውጭ ታገኘታለሽ፣ እዛው ጠብቂ። ምን ነው አባትሽ እዚህ ከሆኑ ማየት ትችላለሁ። ለምን? አባትሽን በጣም እንደምትወጃቸው ሰላምና ምናሴ ነግረውኛል። እና እዚህ ሆስፒታል ከሆኑ ብተዋወቃቸው በጣም ደስ ይለኛል። አይ ጋሼ አይሆንም። ለምን? ይኸውልዎት ጋሼ አባዬ ቤተሰቤ እንዳገኛቸው እና ምርመራ እያደረግኩ እንደሆነ አያውቅም። ማን ብዬ ነው የማስተዋውቃቸው? እንዴት ያውቁ? ልጃቸው አለመሆንሽን አልነገርሻቸውም? በደንብ ነግሮኛል፣ ግን ይህን ነገር ካወቀ የምሄድ መስሎት ይሞትብኛል። እንዴት ነው የሚሞቱት? ይሄ እኮ ማለት ደግሞ ምን ማለት ነው ሀና? ይሄን ደግሞ እንዴት ነው የማያውቁት? አባዬን የሚያውቁት የቀረቡት ብቻ ናቸው። ለማንኛውም እርስዎ ወደ ቤት ይሄዱ። ከምን ምንም አንቺ ግን ምንም ነገር መጨነቅ የለብሽም፣ እሺ? እኔ አባዬ ያለልኝ ለምንም ነገር ተጨንቄ አላውቅም። እኔ እውነቱን ለማወቅ እንጂ ቤተሰብ ፍለጋኝ ያለኝ። ቻው ጋሺ እንዴት አድርገው ቢያሳድጓት ነው። አምላኬ ሆይ እቺን የመስለች ልጅ አሳይት አትንሳይ። ያው ከዛ እንደተመለሱ ጨረሳችሁ? ጨረስን ስትል ሀኒም ደግሞ እናትዬ እና ሰላም ስትል እናትዬ ወደ ቤት ሄዳለች። እናትሽ ወደ ቤት ሄዳለች። ሰላም ደግሞ ውጪ ነው ያለችው። እንደሱ ከሆነ እናንተም ወደ ቤት ሄዱ አለች ሀኒ። አንቺ ስለ አባት ዚ ኦፕስት ያለ ሕክምናን እየተከታተለ ይገኛል አለችው። እዚህ መቆየት አለብኝ ከሆነ ጥሩ አንድ ጊዜ ብቻሽን ማናገር ይችላሉ አላት። ለሀኒ ችግር የለውም አለች። ይቅርታ አንድ ጊዜ ውጭ ወጣ ብለሽ ትጠብቅኝ አላት። ለእርግም ማለት ነው ይሄ ናይል ላይ ከባድ ነገር ነው የምታወሩት? ብላ ተቀያየረች። አልቆይም፣ ሰላምም ውጭ ታገኛታለሽ፣ እዛ ጠብቂኝ ስላ ደነገጠች። በጣም በቃ ተቀያየራ ወጣች። ምን ነው ጋሽ አባትሽ እዚህ ከሆኑ ማየት ይችላሉ አላት። ለምን አለች። ከዛ አባትሽ በጣም እንደምትወጃቸው ሰላም እና ምናሴ ነግሮኛል እና ስትል እዚህ ሆስፒታል ከሆኑ ብታዋወቃቸው በጣም ደስ ይለኛል፣ አላት። ከዛና አይሆንም ጋሼ። ለምን? ስላታ የወሎት ጋሼ አባዬ ቤተሰቦችን እንዳገኘው ካወቀ ምርመራ እንዳደረግኩ አላወቀም፣ ማን ብዬ ነው ማስተዋወቃችሁ? ስትል እንዴት አያውቁም? አሉ ልጃቸው አለመሆንሽን አልነገርሻቸው? በደንብ ነግሮኛል። ግን ይሄን ነገር ካወቃትችት ትቸት የሚሄደው መስሎት ይሞትብኛል፣ አለች እሷም ለአባቷ አሳዳጊ አባቱ አሰባ ማለት ነው። እንዴት ነው የምሞቱት? ይሄ እኮ በጣም ቀላል ነገር ነው። ለአንተ ቀላል ነገር ሊሆን ይችላል፣ ለሱ ግን ቀላል ላይሆን ይችላል። እንዴት እንዳሳደገኝ እኔና እሱ እና ፈጣሪ ነው የሚያውቀው አይደለም ቤተሰቦችን ማግኘት ይቅርና የቤት ሰራተኛ መሆኔን እንኳን አያውቅም። ይህ ማለት ደግሞ ምን ማለት ነው? አና አባዬን የሚያውቁት የቀረቡ ብቻ ናቸው አለች። ያው ለማንኛውም እርስዎ ወደ ቤት ሄዱ አለች። አባባ ኖላዊ ጋር ሄዳ አባቷ ጋር ብታስተዋውቅ አቶ መስፍንን፣ ያው አባባ ማለት ነው ሁሉንም ምስጢር ስለሚያውቅ ፎቶውንም እና የሀኒን ታሪክ ስለሚያውቅ በዛ ምክንያት ራሱ ሀኒ የእሱ ልጅ እንደሆነች አባቷ በዛ ሊያረጋግጥ ይችላል ማለት ነው። ምርመራ ውጤትም ባይሳካ ብሳካም ባይሳካ አባባ ኖላዊ ታሪኩን ስለሚያውቁ ልጅቷ መቼ እንደወጣች፣ መቼ እንደጠፋች እና መቼ እንዳገኛት አባባ ኖላዊ በደንብ ስለሚያውቁ የሀኒ ታሪክ ወረቀቱ ቢቀየርም ድጋሜ ደግሞ ምርመራ እንደሚያደርጉ በዚህ እርግጠኛ ነኝ። ምክንያቱም እንትኑም ብታስቀይሩ እንኳን ማለት ነው ምርመራ ውጤት ብታስቀይሩ እንኳን ያው ዶክተርም ፈርቷል፣ ነገሩ ያው ይቀይራል ብዬ አላምንም። ግን ምናልባት እንኳን ብታስቀይሮ ማለት ነው አባ ኖላዊ ሁሉን ነገር ስለሚያውቁ መጨረሻ ላይ ደግሞ ካባታቸው ያው ከአባቷ ጋር አቶ መስፍንን እና ቤተሰቦቿን ታስተዋውቃለች ብዬ አስባለሁ ማለት ነው። ወደ ቤት ምናምን አለች። በዛን ካልሽ የሆነ ውጤቱ ሆነም አልሆነ አንቺ ምንም ነገር አትጨነቂ ይሻላት። እኔ አባዬ እያለልኝ ለምንም ነገር ተጨነቄ አላቅም። እኔ እውነቱን ለማወቅ እንጂ ቤተሰብ ፍለጋ አይደለም የመጣውት። እኔ ቤተሰብ ከቤተሰብ የሆነ በላይ አባት አለኝ፣ ቻው ጋሼ አለችው። ከዛ አባቷ በቃ አይተዋለ ማለት አባቷ የልጅነት መልኳን እንኳን አረሳም ማለት ነው። አቶ መስፍን ወይዘሮ ባዩሽ ግን እንዴት ልጇን እንደረሳች ምንም ቢሆን በልጅነት በጠፋ እንኳን እንዴት የእሷን ልጅነት እና ማለት ልጇ እንደሆነች ትተዋለች ማለት ነው። ማለት ትረሳለች። አቶ መስፍን ከውጭ እንደወጣ እቺ ናት ልጄ አላት ማለት ነው። ከውጭ ሀገር መቶ ነበረ። እቺ ናት ልጄ ሲል ያው እነሱ ሳይነግሩት በደሞ አወቀ ማለት ነው። አሁንም አባቷ በጣም ጓጉተዋል ማለት ነው። አቶ መስፍን ልጁ እንደምትሆን ደግሞ በእርግጥ በእርግጠኝነት አምኖበታል። ያው ምርመራ አቶ ወይዘሮ ማሌ ስላላመነች ለእሷ ተብሎ ነው እንጂ ሁሉም አምነዋል። ሰላምም ምናሴም ሁሉም አምነዋል እህታቸው እንደሆነች እና ልጃቸው እንደሆነች። እንዴት አርጎ ቢያሳድገዋት ነው አምላኬ ሆይ እችን የመሰለች ልጅ አሳይተኛ ተንሳኝ፣ እያለ ጸሎት እያደረገ ነበረ። አቶ መስፍን ሀኒን በጣም በጣም ወዷታል ማለት ነው። ልጁ እንደሆነች መቶ በመቶ አምኖበታል። ከዛም እንደዛ ጸሎት እያደረገ ወደ ቤቱ ሄደ ማለት ነው። እዛ ወይዘሮ ማህሌት ቤት ነበረች። አልጋ እያነጠፈች ነበረ። ማምዬ የኔ ልጅ አለች። ቼ እርግብ መጣች ማለት ነው። አቤት አቤት፣ አስመሳይ ሰዎች ግን በጣም ይገርማላት። እኔ እንጃ እያስመሰለች ነው። እማዬ ለምንድን ነው አንቺ አልጋ የምታነጥፊ? ምን ላድርግ፣ አኒ እኮ ጠገበች ስትል፣ እሷ ምን ታደርግ፣ እኛ እኮ እንደ ህፃን ልጅ ሹሩሩ እያልን እያቀብጥናት አለች። በቃ ታያት እኔ እያለው ለደቂቃ ምገባሽ አልፈልግም። እንዴ እኔ ልጃች ምን በወጣሽ፣ እኔ እንደፈረደብኝ አነጥፋለሁ ስትል በቃ እኔ አነጥፋለሁ አለችና አልቀው አንጥፍ ስትል ወይዘሮ ማሌት እኔ አነጥፋለሁ። እናት ያደለሽ እንዴ ምን ችግር አለሁ በግስሻ አለቻት። ማለት ነው ያው እሷ መሻወድ ትችላለች ወይዘሮ ማሌት። የባዩ ሽን፣ ወሬ ጠግባ ማለት ነው ግን አቶ መስፈንና እነ ሰላም መቼ የማይሸወዱላትም። እኔም ወቅ ደረሰኝ ማለት ነው አለች። ወቅ ደረሰኝ ማለት ምን ማለት ነው? አይ ሴት ልጅ አለኝ እንዴ ሰላም ሴት ልጅ አደለችም አለቻት። አይ የእሷን ሴትነት እንኳን ታየው እንዴት የማየ። በዚህ ጉዳይ በጣም የተጎዳሽ ትመስያለሽ። ይህ ልጄ ላለፉ ለአስራ ስድስት ዓመት ለእኔ ቅሸት ሆኖ ነበረ እያለች ነበረ። አው ልጇ ናት። ልጅ ማለት በጣም ከባድ ነው። ነገር ግን ይቺ ልጅ ልጇ ናት ወይስ አይደለችም? እንዴት አላሰበችም ማለት ይሄ ታሪክ የኔ ነው እያለቻት እየተከራከረቻት ነበረ። የእሷ ፎቶም እንደተሰረቀ ደጋግማ እየነገረቻት ነበረ። ወይዘሮ መሀሌት ግን ሀኒዬ የሆነችላትን ያ ሁሉ ውለታ ረስታ ዛሬ እርግብን አምና አንን ግን እንዴት አላመነችም? ሰላም ደሞ ራሱ ተመሳሳይስ ነበረ ማለት ነው። ሰላም ደሞ አታ ከአባቷ ውጭ የማንም ደም ለሷ አይሆንም ተብሎ ነበረ። ሀኒ ስትመረመር የሀኒ እና የሰላም ደም አንድ አይነት ነበረ። በዛ ምክንያት ራሱ ልጃቸው እንደሆነች ማረጋገጥ ነበረባት። ሀኒም ደግሞ እስከ ዛሬ ድረስ ስም በማለቷ በጣም ተጎርታለች። ያው ሀኒ ይሄ ነገር ይፈጠራል ብላ በፍጹም አላመነችም ማለት ነው። ይዘሮ ባዩሽ ናት ይሄ ሁሉ ነገር ያደረገችው። እና ያ ፎቶ ነበረ። ከዛን ፎቶ ሰረቁባት ማለት ነው፣ የእሷን ታሪክ፣ ያን ታሪክ ተሰርቃ ነው እንደዛ ያረገች ማለት ነው። እስቲ ማ ቁጭ ብለሽ ንገሪ ምንድን ነው የተፈጠረ? አለቻት ለምንድን ነው እንደዚህ የተጎዳሹ? እያለች እያስመሰለች ነበረ ወይዘሮ ባዩሽ አሳዝ ጥናት አለች። ልጄ አንቺ ከዚህ ቤት ከጠፋሽ በኋላ ለአንድ ቀኑ እንኳን ተኝቼ አላውቅም ድንገት እንቅልፍ ሸለብብ ያደርገኝ እንኳን በእንቅልፍ ልቤ እየመጣሽ ታባንኛለሽ አለቻት። ይሄና ያለ አለች፣ ለተቀን ፎቶሽን አቅፌ አልቅሽ አለው ያለች ነበረ። ለምንማ? አለች የአንቺን ፎቶ አቅፌ ሰላምና ምናሴ እንትቻቸው ነበረ። ምናሴ ያስተዋይ ልጅ ስለሆነ እሱ አይናገረኝም ነበር። ሰላም ባገኘችው አጋጣሚ ትናገረኝ ነበረ። ወይኔ እማዬ፣ በእኔ ምክንያት ስትሰቃይ ነው የኖርሽ፣ አለቻት። በአንቺ መጥፋት ያልተጎዳ ሰው የለም፣ ሁሉም በቦርተዋል። ከሁሉ በላይ ግን ሰላም ናት የተጎዳችው። እንዴት ማ? የእናትና ፍቅር ማጣት በጣም ከባድ ነው። እጅ ከጠፋሽ ጀምሮ ሰላምን አንድ ቀን ዞረ ብዬት አይቻ ተለቅ ይህ ነገር ስረብሻት ብሻት እየሰከራች ተመጣዳይ ትምህርቷንም አቃጠለች አቋረጠች ብላ ያለፈው የወጥ ታሪክ አወራቻት ነበረ። አይ አሴት፣ እቺ እኮ ልጅ አይደለችም። ግን እየሰማቻት ነበረ ማለት ነው። ወይዘሮ ማሌት በጣም ነበረ ሴት ስትፈልግ የነበረው ማለት ነው። ግን እውነተኛ ልጅ አይደለችም። እርግብ ልጅ አይደለችም። ልጅ አነናት ላይ ስትሰርታለች የወይዘሮ ባዩሽን ወሬ ሰምታ